ገኙ ነው። ለምን ነው የሚገርም? ምን ስላለ ምንድን ነው? ቤት የመጣችው ሲጀመር፣ በቃ ኮሚኒኬት አሉኝ፣ ልጠይቅ መጣሁኝ። ከሴት ጋር አገኘሁ ማለት ታይሚ ጋር እኮ ነው ያገኘሽ እና ታይሚ ሴት አይደለችም እኮ ታዲያ፣ ምንድን ሌላ ነገር አስመሰልሽው? ከሴት ጋር አገኘሁ የምልህ እኔን ሁለት አመት ሙሉ የፈጀብ ቤት ለመውሰድ እሷን በትንሽ ጊዜ መውሰድ ገርሞኝ ነው። አሁን እንደ የመጣችው ጓደኞቼ ነረሙ ጋር መተው የለም

ሶስና ካሜራ ደብቀ የሆነ ነገር ስታደረግ ጥፋቱ ካሜራ ማለት ነበራችሁ። እናንተ አልጋ ላይ አድርጋችሁ ራሱ ምንም ነገር አላልናችሁም። ከሄሚ ጋር ቁጭ ብለን ሶፋ ላይ ነገር ነገር ታምሜ ነበር ማለት ሲጀመር አም ወል እራስን ሰምቷል ስለም ብሩክ የሆነ አንድ ቤት የተገኘ ስንት ነገር ብላችሁ አውቃችሁ ምክንያት ነው። አንቺና ብሩክ እንደዚህ የምትሉት ምን አደረገ ማለት ነው። አንድ ላይ ሆናችሁን የነበረው ጀመር አልጋ ላይ ስትገኙ እንደዚህ አላለም። እናንተ እኔን ሌላ ነገር ሌላ ነገር ሌላ ነገር ቅርታም አትለኝ ከሆነ ለምንድን ነው የጠራኸኝ ለምኑ ነው የቅርታምልሽ ምን ስላደረኩ ነው የቅርታምልሽ እሺ ልትከረከረኝ ነው ነው አንቺ ያላረግሽውን ነገር እኮ ሀይሚ ልታስታም ነው የ መጣች መጣች ኧረ ሀይሚ መምጣቷን የ ደበረሽ ዳኒ ሮስቶ ዳኒ ሮስቶ እንዴት ናችሁ ሰላም ናችሁ ሰላማችሁ ብዝት ይበልልኝ ትላንትና እንደውም ከጓደኛዬ ጋር እያወራሁ እያለ ስናወራ ስለነሱ ስለናይኒ ስናወራ ታያለሽ፣ ነገ ደግሞ ዳኒ ሮስቶ ቻይናሉን ይዞ ብቅ ይላል ሊሆነ ነገር ሊናገር ወይ አይሚን ለምነካሻት ወይ ሌላ ነገር ሊያመጣ ሊመጣ ይችላል ብዬ እንዳልኩት ይሄው ዛሬ መጣ። ጉድ የምናየው ነገር ሁሉ ጉድ ነው። በዚህ አጋጣሚ ግን ይቅርታ ሳረሳው፣ በጣም የምታዳምጡኝ ሰዎች አስተያየት የምትሰጡኝ ምክር የምትሰጡኝ እኔ በተናገርኩት ላይ አስተያየት የምትሰጡኝ ሰዎች ልክ አብራችሁኝ እንዳላችሁ ነው ማስበው። በጣም አመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይባርካችሁ። እንደውም እንድሰራ አስተያየት እንድሰጥ እንድናገር እያደረጋችሁኝ ነው። በጣም አመሰግናለሁኝ ስለምትሰጡኝ ኮሜንት አነበዋለሁ ኮሜንታችሁን ይህ እያንዳንዳችሁን አነባለሁ። እንደውም አውቃችኋለሁ በስም ሲቀሩ እንደም አንዳንዶች ወዴት ሄዱ ሁሉ ላለሁኝ እና በጣም አመሰግናለሁኝ። በዚህ አጋጣሚ ደግሞ አንድ እህቴ እዛ ውስጥ በእንግሊዝኛ ጽፈሽ ፕሊስ የእንትናን አባት አናግሪ የሃይሚን አባት አናግሪ ብለሽኛል። የሃይሚን አባት በዚህ ሰዓት ለምን ይጨነቁ እናቴ። በነገራችን ላይ የለኝም የነሱ ቁጥር እናትና አባቷ ቁጥር የለም። አንድ በጣም ምቀርባት እነሱ ምታቅ ልጅ እኔም እንዳንቺ እንደው ቢቸግረኝ ይች ልጅ ወደ ቡታጅራ ሄድና እረፍት ትውሰድ፣ ምክንያቱም የምንላትን ነገር ሁሉ እምሰማ አደለች። ወደዛ ወስደዋት ትንሽ ትረፍ፣ በቃ እረፍት በቃ ከዚህ ከንዴት ውስጥ ተምተው ትረፍ ብዬ ነበረ። ስጠይቃት እሷም፣ እናትየው ስልክ ነበር የነበራት እናትየውም ስልካቸው ዝግ ነው፣ ላገኛቸው አልችልም አልቻልኩም ያለችኝ፣ ደውዪ ብያት ነበር ስለምታቅ እና እኔ የአባትየው ስልክ የለኝም። ቢኖረኝስ ምነሳቸው ጋር የሚያስደውል ነገር የለም። እነሱን ለምን ጭንቀት ውስጥ እንጥላለን? ኔ ቆንጆ አንቺ በጣም ተጨንቀሽ ነው ይገባኛል። በዚህ አጋጣሚ በጣም እንደምትወዳቸው በጣም እንደምትጨነቁ የራሴን ጭንቀት ትቼ እናንተን ሁሉ እያነበብኩ ታሳዝኑኛላችሁ በጣም እግዚአብሔር ይባርካችሁ። እንደዚህ በዚህን ያህል ሰው መውደድ መታደል ነው። እና እንደዛ ስለሆነ ነው ያው እነሱን በተቻለ መጠን በውስጥን በምንም ብጽፉላቸውም አሁን የሚሰሙበት ሰዓት አደለም እኛ ኮዚ የሆንን ጓደኛዋ ማሄ ራሷ ጠግባለች አደለች አንድ ጓደኛ ጓደኛውን መክሮ እንዴት መመለስ ያቅተዋል ያው የጀመሩት ነገር ቢኖር ነው ጅምሮ የቱ ጋር እንደሆነ ነው ግራ የገባኝ ዳኒና ሶሲ ያው ጅማሮ እንግዲያቸው የተረገመች ቀን ነው ሶሲና ብሩክ ፕራንክ ብለው ሰሩ፣ መነሻ ሆነላት። አይሚ ኦኬ በቃ ብላቸው ስትናደድ ያው ቢያረጓጓትም በቃ አሁን ልቀቁኝ ይሄዳለች። ከዛ እንግዲህ እሷ ያንን ፕራንክ የመልስ የምትመሰለኝ እንግዲህ አዘጋጅታ አይመጣችው። ይሄ ነገር መጨረሻ ወዴት እንደሆነ አላውቅም። ዛሬ ግን እስካሁን ሰዓት ድረስ አልመጡም። ባለመምጣታቸው ደስ ይለኛል። ምክንያቱም መጥተው በተጨጋጨቁ ቁጥር ነው የጭንቅላቴ ነው የሚያመኝ። ሁላችሁም በጣም ነው የምታዝኑት እርግጠኛ ነኝ። መጥተው እዛ ጋር የሚያሳዩን ጭቅጭቅ ሁሉ ደስ አይል። ዛሬ ባለመምጣታቸው እኔ እንደውም ትንሽ ረፍት ያደርኩ ሲጨቃጨቁ ስላላየኋቸው ደስ ብሎኛል። እና እንግዲህ ዳኒ ለምን እንደ ይህ የሚጠበቃ ሆኖ ለምን መታሻል፣ ለምን ገፈተርሻት? እኔ እየተጫወቱ ያሉ ነው ይመስለኝ፣ ባልና ሚስቶቹ እየተጫወቱ ያሉ ይመስለኛል። ሃይሚ ዳኒ ይመስሉኛል ወይ? ሃይሚ ዳኒ ሶሲ ይመስሉኛል። ብሩክም የተቀላቀለ ይመስለኛል። ግራ ግብትን ያደረጉን ምን አይነት ነገር ከዚህ ውስጥ ለማውጣት ሃይሚ እንደፈለገች አልገባኝ። ምን አይነት ነገሮችን ለማስተማር እንደፈለገች በእርጋታ እንጠብቅ። መጨረሻው ነውን ይመለው። ምክንያቱም መጨረሻው ላይ ይመጣልናል ውጤቱ። በቃ ያንን በእርጋታ እናስብ። ብዙዎቻችሁ እንደተጨነቃችሁ አውቃለሁ። ግን በእነሱ እየተነሳ ይሁን ዩቱቡን ሰው እያሳደገ እኮ ነው ያለው። በእነሱ የተነሳ እየወጣ ማነው፣ የእሱም ጓደኛ የዳኒም ጓደኛ ትናንትና ተነስቶ ይኸው በሀይ ምክንያት ከፍቅረኛዬ ጋር ዛሬ ተጋጨን ተጣላን ብሎ መጣ። ይኸው ዳኒም በሃይሚ ለምን ገፈተሻ ብሎ ዛሬ መጣ እንዴ። ሶሲም በቀደም ስትመጣ ነው በአንድ ሀያ ሺህ ውስጥ የገባቸው፣ እና ሁሉም ሰዎች እየተነሱ በመሀላቸው ሰው ስላስገቡ እነሱ ራሳቸው ቢሰሩ ይሄ የትናየት የሚሄድላቸውን ቻይናል ሁሉም ሰው በእነሱ ስም እየተነሳ ቪዲዮ እየሰራ ነው። የሃይሚን ስም አሁንም እየጠራ አይሚ እንደዚህ ሁለች እዛ ጋም ስትሰሙ ሃይሚ አንዳንዶችን ያላቸው አርስቱን አይቼ ትወራ በጣም እያዘንኩኝ ማለት ነው። እና አይን ነው እያየን ያለ ነው። እኔ እንግዲህ የሶሲና የሀይሚ ነገር አልገባኝም። ሶሲኔ አክብራም ስታናግረው አላይም። ባልና ሚስቶቹ በብዛት ደግሞ የቱ ውስጥ ሳይ ባልና ሚስቶቹ አልተጣሉም፣ ውሸታቸውን ነው። የተለያየ ቦታ ታይተዋል እና በእነሱ ላይ ያው ቢዝነስ ለመስራት ነው የምትሉት። እኔ አላቅም። ያው እሱን ጊዜ ኖሮኛ ላይም ያው አንዳንድ ልጆች መረጃ ልታገኙ ትችላላችሁ። አላቅም፣ ግን እኔም የሆነ ተንኮል እየተሰራ እንዳለን የሚገባኝ እነዚህ ልጆች ዛሬ ስላልመጡ ምናልባት ከአእምሯቸው ተመልሰው ተመካክረው ነገሮችን ከካሜራ ጀርባ ቢፈቱትና ቢመጡ ጥሩ ነው። ማንን የማያዳምጡም ወንድማቸውን የማያዳምጡም፣ ወንድምየውም እየተነሳ ምክር ይሰጣል። ጓደኞቻቸውም ዝም ብለው አልፎ አልተቀመጡም። እኛ ላይ ፕራንክ እየሰሩ ይሁን በብዛት እንግዲህ ፕራንክ ነው የምትሉት። ሁሉም ሰው ፕራንክ እየሰሩ ነው ብሎ ነው እያሰበ ያለው። እንግዲህ ፕራንክ ይሆንላቸው እና እግዚአብሔር ወደ ሰላሙ ያንጣቸው። ሀይሚዬም በብሩክ የሚጨክን አንጀት ያላት አይመስለኝም። አንድ ነገሮችን ለማጣራት የምትሄድበት መንገድ ነው ብዬ ነው ማስበው። ለዚህ ነው አትስደዋት ምለው ብስተደዋትም እሷ ወደፊት መሄዱ አይቀርም። ግን ማንንም ሰው ባነሰድብ በእኔ በኩል ደስ ይለኛል ብዙ ጊዜ ስለተናገርኩት ምክንያቱም ይች ልጅ ገና ልጅ ነች። የተሰማትን ስሜት እየተናገረች ነው ያለች በወቅቱ የተሰማትን። በአንዴ እኮ እናንተ ኮ ቢደርስባችሁ ውስጥ በአንዴ እኮ ላይወጣላችሁ ይችላል ስሜቱ በአንዴ ከዛ ስሜት ውስጥ መውጣት ላትችሉ ይችላል። የዳኒም ቢሆን እንዴት ነው ሳትናገር ፍቃ አንድ ሴት ፍቅረኛ ሞቾ ነው ወደ ጋብቻ እየሄዱ ሽማግሌ ተልኮ እያለ እንደውም ሃይሜ ትላንት የጠየቀቻት በዛ ቦታ ሳትናገር ትክክል የነገር ፕራንክ ካልሆነ ሳትናገር እዛ ቦታ ታይታ በቪዲዮ ካያት የትኛው ወንድ ነው ዳኒ፣ የትኛው ወንድ ነው ዝም ሚላት ፍቅረኛው እንዲ ነው፣ ዝም ብሎ የሚቀበላት መጀመሪያ መናገር አለባት፣ ማስፈቀድ አለባት። ዛሬ ቪዲዮ ልሰራ ነው፣ እንደዚህ አይነት ቪዲዮ ልሰራ ነው ማለት አለባት። እዛ ቦታ መታየትሽ ዳኒን አናድደው ወይ ብላ ትናንትና የሚጠይቃታል ስትጥሩ ጥያቄን የጠየቀቻት ሀይምዬ ደግሞ ሳሎን ውስጥ ነው የተገኘችው የተገኘችው እንደ እንግዲህ እንደ ድራማው እንዳሳዩን ከሆነ ሀይሚዬ ብቻዋን ትገኛለች ብዬ አላስብ። ከሆነ ሰው ጋር መሄደች መስለኝ ነ የአንድ ፐርሰንት እርግጠኛ የምናገረው ሳሎን ነው ቁጭ ያሉት ሁለታቸውም ልብሳቸውን ለብሰው ሳሎን ነው ቁጭ ብለው እያወሩ ያሉት። እንደ ድራማ ነው የሚመስለኝ ነገሩ መጨረሻም ቶሎ አሳውቁንኛ ልባችን ናትግደሉ ዳኒ ሮስቶም ፎክሮ ነው የመጣው እነሱ አልሰሩም። ፉከራ ነውኛ ለያዘው ለምን ሀይሚን ትነካሳለሽ? ሀይሚን አትናገሪያት። አንቺ ነሽ እንዲያደርግሽው ደግሞ የዛለታ ለታ ከብሩ ጋር የለበሽው ልብሽ ነው። ዛሬ ይዘሽ ዛሬም ለብሰሽ የመጣሽው በቃ እኔ ደግሞ የሶስ እና መልሳ አንዳንዴ ደስ ይለኝ፣ የምታወጣው ቃላቶች እኔ እንጃ መጨረሻቸውን ብቻ እግዚአብሔር ያሳየን። ቶሎ አፍጥነውት ወደ መጨረሻውን ያሳየን ነው ምንለው አይዛዎቹ ተረጋጉ። በቃ አሁን ስለለመድ ነው። እየቆየ ብሄድ እንቁጠ እኮ እኔ መጀመሪያ አካባቢ ነበር አሁን እየቆየው እየቆየው ሲሄድ እየተረጋጋው መጣ። እዛም ቤት ስትሄዱ ደግሞ ብጠብጥ እዛም ቤት ስትሄዱ ብጠብጥ እና ላዛር ጋ እንደዛ ደስ ብሎን ልልል ብለን እኔም እንደው ገብቼ እንደ ኮሜንት ጽፌ እንደው ልል ብለን ይኸው፣ ዛሬ ደግሞ መስቀልቅል ያለ ነገር እየሰሩ ነው። እንደዚህ ታልሆነ አይታይም መሰለኝ። እኔ እንደውም ትናንት ልጆች ምን አልኩኝ? እስቲ እኛ ምንድን አይነት ነገር እንስራና ና በቃ እንታይ። ወደፊት በይ ማማ ዞር በያሉ እነሱ እና የትኝ እና አርባ ምንጭ የመጣቸው ሄሉዬ እነ ሄሉ ቤት ከወንድሟ ጋር ብጠብጥ እኔ ደህና ነገር ያየሁት የፍቅር ነገር ያየሁት ኤፋ የተን ቢወንድም ብቻ ሁሉም ቦታ ስትገቡ ብጥብጥ ነገር ነው። ያው ስራ ነው። አሁን እኮ እኛ ድራማ አንድ የአርቲስቶችን ድራማ ማየት ሁላችንም ተጠናልኩ፣ አፋችንን ከፍተን የምንጠብቀው እነሱ ነው። እና እንደዛ ነው። መልካም ቀን ይምጣ ይዟችሁ። ተረጋግታችሁ ጸልዩላቸው። ደስ ደስ የሚል ኮሜንት ስጧቸው። ለእኔም ደግሞ ስለምትመግሩኝ አመሰግናለሁኝ። ለእነሱም ያላችሁን ፍቅር አይቻለሁ። እኔም እንድሰራ አንዱ እያበረታታችሁ ይህን ያላችሁት እኔ እንደውም በእነሱ የተነሳን የጀመርኩት ስለምታደርጉት ነገር ሁሉ እግዚአብሔር ይስጣችሁ። በቃ እንጠብቃቸው፣ ምን እንደሚሉን። ሰላም ሁኑልኝ እኔ